እነሆ የአባቶቻችሁ ከተማ ትጣራለች። ኑ ጎንደርን እንሞሽር ትላለች። ይህ ጥሪ ጎንደርን እንደ ስሟ፣ እንደ ቀድሞ ከፍተዋ ከዚህ ዘመን ሥልጣኔ ጋር ድረን እንሞሽራት የሚል ነው። አባቶቻችሁ በሠሯት ከተማ ላይ አሻራችሁን የምታሳርፉበት ጎንደርን ያለ ወዳጅ ዘመድ የማይቀርበት የአገር መሪዎች፣ ታዋቂ ግለሰቦች፣ ባለሀብቶች፣ ከፍተኛ የመንግሥት የሥራ ኃላፊዎችና የአገር ሽማግሌዎች የሚገኙበት የሚታደሙበት ልዩ የገቢ ማሰባሰቢያ ዝግጅት በሸራተን አዲስ ለጎንደር እነሆ ለተሰኞ ሚያዚያ 20 ቀን 2017 ዓ.ም። እኛም እንደቀደሙት የራሳችንን አሻራ በራሳችን ከተማ አስቀምጠን መጪው ትውልድ የሚኮራበት ጅንን ብሎ የሚናገርለት ታሪክ እንሰራለን። ዝግጅቱ በአማራ ሚዲያ በቀጥታ ይተላለፋል። የምትጣራው የከተሞች እናት ጎንደር ናት። አቤት ለምትሏት ሁሉ እጅ እነሳለን። የጎንደር ከተማ አስተዳደር ምን ላይ ኢትዮጵያን በጎንደር ልማት ላይ የትላንት የአባቱን የአያቱን ታሪክ እንዲደግም ጥሬን አስተላልፋለሁ። አመሰግናለሁ።